አሰላሙ አሌይኩም አርህማቱላሂ ወበረካቱ። ሰላም ጤና ይስጥልኝ ጋይዝ፣ እንዴት ናችሁ? ሰላም ነው ወይ? በያላችሁበት ያለም ዳርቻ ምሉ ሰላም ናችሁ? ብዚ ስቲቫልለኝ የእለቱን ዜና ይዘን መተናል ማለት ነው። ለማናቸው እንዴት ናችሁ? በያላችሁበት ክፉ አይንካችሁ ማለት ነው። ሃቫይብ እንዴት ናችሁ? ደህና ናቸው። የዛሬ ደግሞ ባቢ ዲስ ቢሉ መጥቻለሁ ማለት ነው። የዛሬው እንኳን ለየት ያለ ነው ማለት ነው። ለየት ያለ ማለት ነው። ከባድ ነው። የምር ከባድ ነው። ከባድ ነው። ከእስከ ዛሬው ከብድ ያለው የሳርቹ ዜናሽ የምሬ ነው። የዛሬው ከባድ ነው ማለት ነው። እስከ መጨረሻው ድረስ ለማዳመጥ ሞክሩ። እስከ መጨረሻው ድረስ አዳምጡ ብያ አላውቅም፣ ግን እስከ መጨረሻው ድረስ አዳምጡት ማለት ነው። እና ወደ ገደሉ ስገባ ዛሬ በማን በማን የመጣሁት እና ዲነባና የቡታጅራው አኗር እንዲሁም ደግሞ የተለያዩ ሰዎች ላይ ነው የመጣሁት ለማናቸውም በነገራችን ላይ ከዚህ በፊት ከሚፍታህ ጋር እየሰራ የነበር ናዲ ለአንድ ሰሞን እንዲሁ በቃ በጣም ቫይረል ሆኖ ነበር፣ እና ከሆነ ጊዜ በኋላ ድህና እየሰሩ እያለ እንደውም መረ ሊጋቡ ነው ኒ ካሰሩ ምናምንም የሚባል ነገር ሰምተናል። እንደውም ከሚያውቋቸው እንዲሁም ከቅርብ ጓደኞቻቸው ኒካምላስ ነው ሲሉ ሰምተን ነበረ። አይ እነዚህ እንኳን እውነት ላይ ያደረጉት ነው መሰለ ከየቶ በሮቹ በቃ ወደ ትዳር ገቡ የሚሉ ሰዎች ሊሆኑ ነው ብለን አስበን ነበር እኛም። ነገር ግን ከሆነ ጊዜ በኋላ ፍቅረኛ የመጣ ፍቅረኛው መጣ፣ ልታገባ ነው ምናምን የሚባል ነገር እንደገና። መጨረሻ ላይ ደግሞ ሲለያዩ በጠብ ነበር ማለት እሷና እሱ ሳይሆኑ ሰው መቶ አጣልቷቸው፣ እንዲሁም ደግሞ ሚፍታህ ተደብድቦም ነበር። አላቅም ለቪዲዮቸው እንደሆነ እሱን የምናውቀው ነገር የለም። እና ከሆነ ጊዜ በኋላ እንዲሁም ደግሞ በነ ሀይሜና ብሩኬት ጠብ ሁሉ ጊዜ ገብቶ ያረጋጋ ነበር ሚፍታ እንደምታውቁት ማለት ነው። ጥሩ ልጅ ነው ባይዘ ወይ እጅግ በጣም ጥሩ ልጅ ደግሞ። እውነት ለመናገር ከዚህ በፊት ሰምታችሁ ከሆነ እናትና አባቱን ከሀያ አመታት በኋላ ያስታረቀ ጀግና ልጅ ነው ማለት ነው እንደው ለእኔም ሹክ ቢለኝ እንዴት ብዬ ብጠይቀው ደስ ይለኝ ነበር ማለት ነው። እስኪያድርሱለት ያድርሱለት ይሄ መልእክት ማለት ነው ለሚፍታህ፣ እና በጣም ጥሩ ልጅ ነው። ከሆነ ጊዜ በኋላ እሷም ጠፋች፣ እሱም ለብዙ ጊዜ ያጠፋ እሱ እንኳ ያው ተመልሶ ተናግሯል ማለት ነው። ምናለ ኤዲን ከእናትና ከአባቴ ጋራ ለመጀመሪያ ጊዜ ከተወለድኩኝ አብሬያቸው እያሳለፍኩ ነው የቆየሁት ብሎ ተናግሯል። እናም ደግሞ እንግዲህ ጨረቃ ፋሚሊ ያው ጨረቃዎቹ ነው እንጂ አይደል? ስማቸው ለማስታረቅ ዴፋ ጥልም በቃ ዲቅቅ እያለ ይገኛል በአሁኑ ሰዓት ማለት ነው። እንግዲህ እዚህ ጋር በነገራችን ላይ ጋይዝ፣ ምነው የእንትን ይሄ መያዣው ከላይ ሆነ እንዲ በዚህ ዘመን እኛኮ ምናየው ነገር የለም። ነዲ አይታችኋት ከሆነ ተላይ ነው እንዲ ያስያዘችው። ፈጣሪ ይሄ ለመጣራት እንዲዝህ ማለት እኔ ስሙን ለማንሳት እንኳን እንደዚህ የቀፈፈኝ ሰዎች የኔ የብቻው የብቻው ማለት ነው። እና እንደዚ ኩና ለብሳ መታለች። እንግዲህ ናዲ ዛሬ ምን አይነት አለባበስ ነው? ፈጣሪ ግራሚ እኮ ነው። እና እስቲ ያው እሷ ደስ ብሏል ሊሆን ይችላል። እና ዛሬ ደግሞ እሷ ምን ብላ መጣች ማለት ነው? ላገባ ነው ነው ያለችን። እሷ መቼም አግብታ የመጣች ነው የምትመስለው በጣም ወፍራ ማለት ነው። ዋው ዋው! የለም ይሄማ አግብታ ነው የመጣችው። እኔስ ካሜራማኑ ባሏ መሰለኝ አግብታ ነው የመጣችው መሰለኝ። ለማናቸውም ታገባይም፣ መብሩክ መልካም ጭታር ያድርግልሽ እያልን እንመኛለን ማለት ነው። እኛ ደግሞ አይ እንደ መጀመሪያው አእምሮ መጨረሻ ላይ ሲበጣበጥ አያስጠላም ድጋቡ ነው ብለን ነበር እኛ ማለት ነው። እና ለማናቸውም እሱም ተናግሯል። ነዴ ጥሩ ልጅ ናት። ነገሩን ፈተነዋል። እሷ ጋር ድጋሚ አንመጣም ብሎ ተናግሯል ማለት ነው። እንዲያለውም ደግሞ እሷም ለብቻዋ መጣች ዛሬ። እሱም ደግሞ ባለፉት ሁለት ሶስት ቀናቶች ነው የመጣው ማለት ነው ወደ ሶሻል ሚዲያ እንግዲህ በሰላም ፈተውት ሊሆን ይችላል። ምናልባት መካከላቸው መካከላቸው ማያገናኝ ነገር አጋጣሚው ይታወቃል። ሰው እንግዲህ ከካሜራ ጀርባ ብዙ ነገር ይኖራል እና ሁሉ ነገር ካሜራ ላይ ወጣም እንግዲህ ካላብርን በስተቀር እኛ ያው እና ሌላው ነገር ደግሞ በነባና ወዲ አኗር ስንመለስ ደግሞ ነባና አኗር እንግዲህ ዛሬ ተገናኝተው ማለት ነው። አላውቅም ትናንት መሰለኝ ዛሬ አላቅም። እንግዲህ እንደዚህ አምሮባት። በነገራችን ላይ እንደዚህ አይነት ልብስ እኔ በደንብ ነው የምወደው፣ በጣም ነው የምወደው እንደዚህ አይነት ልብስ ማለት ነው። ቆንጆ እየሽን ቁጥቅጥ ብላ መጥታለች። አረ ያኛውን ልበሽ፣ አረ የበፊቱ አለባበስሽ ይሻልሻል ብዬ ነው እኔ የምመክርሽ ማለት ነው። እህቴ እንግዲህ ነባ በጣም ቆንጆዬ ልጅ ናት። ባህሪዋ ምናምን ነገር እንግዲህ ያው ስትበላሽ ማለት ነው እዛ ድረስ ካኗር ጋር ደግሞ እንግዲህ ተጣምራለች ማለት ነው። ፈጣሪ ያምርባቸዋል ብለን ተስፋ እናደርጋለን ማለት ነው። ያው መጣመር ነው የያዙት የሶሻል ሚዲያ ነገር እየገባን አሌለም። እኛ ግን ማጣመርም ሲፋቱ አንለቃቸውም። እኛ እኛ ምሸገረን ስራ ነው አሌለ ስራ ነው ብለን አሁን እኛም ይዘነዋል ማለት ነው። ማለት እኛም በቃ አሁን ላይ ያውቀናቸዋል ስራ ነው። እንግዲህ ይጣመሩ ያምራሉ። እንግዲህ የሰጣትም አበባ ያው ግራ አጋብቶናል፣ እንኳን እሷን እኛንም ግራ አጋብቶናል ማለት ነው። እንግዲህ ቀይ አበባ የሚሰጠው ለፍቅረኛ ነው ሲሉ ሰማለሁ መሰለኝ። እና ግራ ገብቷታል። እንግዲህ ምሸገረች። ተቀበይው ተቀበይው፣ እናስሩ ይሻልሻል አንቺም ማለት ነው። እና ታንዱ ዘንድ አንዱ ዘንድ መዛፈን እንዲ አያስጠላም፣ ይምር ተቀበዩና አግቡ። በቃ ከዛ ስሩ ከዛ ውለዱ። ሌላ ምን ችግር አለ? ችግር እኮ የለው። እንደዙ ይሻላል ማለት ነው እና ነባሽን ቅጥቅጥ ብላ መጥታለን። የእሷ የሚያሰበችበት ነው የምትመስለው። እንግዲህ ማን ነው እስከዛሬ ቆይታዋን ያደረገችው ከሶፊያ ጋር ነበረ። ሶፊያም ማጽናንታ ከባለፈው ዲፕሬሽኗ አላካታለ ብዬ ተስፋ አደርጋለሁኝ። ሶፊያ ጠንካራ ልጅ ናት። እዚህ ትደርሳለች። እጅግ በጣም ጎበዝ የማደን ቃት ማለት ነው። አልቅሳ አልቀረችም። በጣም ጎበዝ ልጅ ነች ማለት ነው። ለሰው ራሱ የምትመች ማለት ነው። የማትበገር አይነት ሴት ማለት ሶፊያ ነች። እና በዛ አይነት መልኩ ውፎ አድርጋታለች። እሷንም እንግዲህ አሁን ላይ አላቅም። አብሮ የሆኑ አደሉም አላቅም። እሱን ማለት ነው ነው ሌላው ነገር ደግሞ ያው እንግዲህ ትናንት እና ዛሬም አይተናቸው ናቸው። አልባይዘወይ ብሩኬና ሀይሜ ናቸው እንግዲህ እነሱ ደግሞ ቦርሳሽ፣ ቦርሳዬ ማለት ጀምረዋል። እንግዲህ መቼ እንደሚያበቃ አናቅም። ሚፍታህም እንግዲህ ወገቤን እያለ ነው። በቃ አሁን ላይ እየሰለቸ ነው እነሱን ለማስታረቅ ማለት ነው። ሌላው ግን ጸጥ ብሏል፣ ምክንያቱም ምስጥሩን ያውቃሉ መሰለኝ። ጸጥ ራጭ ብሏል። ስራውን ይሰራል እያንዳንዱ ማህበረሰብ ማለት ነው። ምክንያቱም ያው ስራ ነው። በቃ ስራ ነው፣ ስራ ነው፣ ስራ ነው። በቃ ስራ ነው። እነሱ ይተዋወቃሉ ውስጥ ለውስጥ ማለት ነው። እና ግን ሲበዛ ደግሞ ያስጠላል። ሲበዛ ደግሞ የሆነ ቆራጥ አመራር ነው የሚሆኑት፣ ይቆርጣሉ እነሱም። እንዲሁም ደግሞ ሲበዛ ያው ያስጠላል። ማርያም ቢሆን እኮ ያስጠላል ሲበዛ አደለን እና ለተመልካች ለሚወዷችሁ ተመልካች ትንሽ ቢበቃ እላለሁ እንደኔ ማለት ነው። እና የዛሬው ቪዲዮ ይሄን ይመስላል። ግን ላይክ እና ሼር ሰብስክራይብ አድርጉኝ ማለት ነው። አትከፍሉበትም እኮ መቼስ። እንኳን እኔን የሜዲያም ቅመም ማለት ነው። እንኳን እኔን የሜዲያም ቅመም ስንት ሰው ነው ሰብስክራይብ ሼር ስታደርጉ የምትሉት? እንደው በቀን በቀን ታዋቂዎችን ማለት ነው እና እኔንም አበረታቱኝ ማለት ነው። ያው እንግዲህ አምስት ሺ ስላልሞላችሁኝ አገር ይሄዳለሁ ብያልኩትን ነገር ያው በጥለው አለሁ ሌላ አምስት ሺ ስተሚሞላ ድረስ ማለት ነው። ለማናቸውን ገይዝ የዛሬ ጎሏችን ይሄን ይመስላል ማለት ነው። ትንሽ ያሳዝናል ማለት ነው። የተለያዩበት ምክንያት እና ዲና ምፍታ ያምሩ ነበር። እኔ ግን አዝኛለሁ ማለት ነው። በጣም ነው የሚያስጠላው ግን ያው አሁን ያለውን ነገር ነው የሚሆነው ማለት ነው። ጋይዝ በተረፈ በጣም ነው የምወዳችሁ። መልካም